ተለያየን? ምን አድርጋለሁ እችለዋለሁ? አብረን ባለን ጊዜ ብዙ አሳልፍ። ባለቤትሽ እያለ ለምንድን ነው እቃ እየጫንሽ ሌላ ቦታ የምትወስጂው? ምንድነው? ምንድን ነው ከባለቤትሽ ጋር ተጣልተሽ ነው? ተለያይተሽ ነው? ምንድን ነው ችግርሽ? ብላችሁ ለጠየቃችሁኝ ለሁላችሁም መልስ ይዤ መጥቻለሁ። ሁላችሁም ሰላም ብያለሁ፣ እንደምቆያችሁ ቤተሰቦቼ። እኔ ደናን እግዚአብሔር የተመሰገነ ይሁን። እንግዲህ ባለቤቴ ሳውዲ አረብ ሊገባ ነው ማለት ነው። መጀመሪያ ማለት በቃ ሁሉም ነገር እንዳላሰባችሁ ማለት ያሰባችሁት ቀርቶ እንዳላሰባችሁ የሚሆንባችሁ ነገር የለም። እኔና ባለቤቴም ላይ የገጠመን ያ ነገር ነው። መጀመሪያ አንዳችን ለመሄድ ነበረ እንትን ያልነው በኋላም ሁለታችንም አ እንጠብቃለን ለመግባት ወስነናል ማለት ነው። እዚህ ጋር ቤተሰቦቹ ጋር ሄደን ቤተሰቦቹ እየመረቁት ነው። የሽኝት ፕሮግራም ድሮ ትዝ ይላችኋል ዱዓ ተብሎ ወይም ደግሞ የቤተሰብ ስብሰባ ተደርጎ ጸሎት ተደርጎ እየሸኛኙት ነበር እና እግዚአብሔር አምላክ እንግዲህ ከቁጥር ሳይለየን ሁላችንም እንደዚሁ ተሰባስበን እንድንገናኝ እግዚአብሔር አምላክ ይፍቀድ። እስኪ ምርቃቱን ሰምታችሁ እንመለሳለን።

መጥፎ ነገር ይቅር፣ መጥፎ ነገር ይጥፋ። ራመት ከሰማይ ይውረድ፣ ከምድርም ይፍለቅ። ራመቱ ራመት ይሁን፣ አለሙ አለም ይሁን፣ ደስታው ደስታ ይሁን። በደስታ ላይ መነመሰረትም ደግሞ ሁሉ ነገር አስበው፣ ሁሉ ነገር ታግለው ለቤተሰብ ይታገላሉ። የሁለት ልጆች እነሱም በዛ ባሉበት ቦታ ላይ ሰላም ያርጋቸው። የዛችም የተመኘን የሚሞቱ እግዚአብሔር ያደሳ መሰረት ሁሉንም ትሰራለች፣ የሁሉንም ታወጃለች። የእሷን ቤት ይበች፣ የእሷን ቤት የዓለም ቤት ይሁን፣ የሲሳይ ቤት ይሁን፣ የሰርግ ቤት ይሁን፣ የልጅ ቤት ይሁን፣ የቤተሰብ ቤት ይሁን፣ እሷ ቤተሰብ አለየች ይሁን። ሁሉንም ታነግሳለች፣ ሁሉንም ትደግፋለች። እግዚአብሔር በቃል ኪዳነ እሷን ይደግፋት፣ ሰላም ያደርጋት፣ ከልጆቿ ይቀላቅላት፣ አገሯ በሰላም ትግባ። ሴፍዬ አንታሁን ተመኝታሃል፣ አላጣህም። እዚህ ሁሉ ነገር መሰረት ይመቻል። በመኪና ተንሸርሽረነ ያለው ሰርተን ያለሁ። አሁን ደግሞ አገር ልቀይር ብለሃል። ቅያሪውን እግዚአብሔር በደግ ይቀይርልህ። በዓለም ምኞትህ ቦታ ያድርስህ፣ ምኞትህ ቦታ ያድርስህ፣ ደስታ ያድርግልህ። ደስተኛ ሆነህ እኛን የምታስደስት ጀግናሁን ይከፈትልህ፣ ይመችህ እንዴትክ፣ ደግሞ አገሩ ቁጥብ ይቀበል፣ የኛም ሜሜት ቁጥብ ሸኝቶ፣ የዛም የሳውዲ ቁጥብ ይቀበል። ቀኝ በቀኝ ያርግል፣ ረብረብ ረፍረፍ ረፍ ረፍ ያርግል። እኔ ጎደለውን የአባቴ የእናቴ አምላክም፣ እኔ ጎደለውን እግዚአብሔር ነው፣ ሙሉ ነው። ከፈጣሪ ውጪ ማን ይመጣል? ባለቤትቴ፣ እንግዲህ እህቶቹ ናቸው እየወሰዱት ያሉት እዛ ሳውዲ አረብ ላይ እህቶቹ አሉ። ስለዚህ ይዞ የሚሄደውን ነገር እያስተካከልን እንገኛለን ማለት ነው። እዚች ጋር እንግዲህ ጎመን ኦኬ፣ ይሄ ለካ የድዋው ነው ቤተሰብ እንትን እንዳትሉኝ። የምር እኔ ከራሴ ጋር አይደለሁ እየ የምር በቃ ሁሉ ነገር እንዳላሰብኩት ነው የሆነው። ብቻ እግዚአብሔር እየተመሰገነ ይሁን ስለ ሁሉም ነገር አንዳንዴ ማለት በቃ ወደ ኋላ መለስ ብዬ ሳስበው በቃ እዛ ያው ቤተሰብ ጋር ስለሚያርፍ አንዳንድ ነገሮችን እያስተካከልን ነው። ቁጭ እየጋገርን እንገኛለን ከዚህ እዚህ ካለው ቤተሰብ ጋር ለዛ ቤተሰብ ማለት ነው ና እሷ እየጠፈጠፈች እኔ በውሃ እየቀቀልኩ እንገኛለን ማለት ነው። ብቻ እግዚአብሔር ይመስገን፣ ሁሉም ነገር የመጀመሪያችንም ቢሆን አስተካክለን ነው የጋገር ነው። የምር እኔ ለመጀመሪያ ጊዜ ነው እንዲህ ጋግረው ሲጀምር ማለት ነው። አቅሰህ ነግራችሁ በቃ አንዳንድ ነገሮችን አስተካክለንለት የሌሉ እዛ ማግኘት የማይቻል ነገር ለምሳሌ ቆጮ፣ እንዲሁም ደግሞ በቃ ጎመን የጎመን እየቀቀልኩ ነው እና እዚ ጋ ደግሞ ቤተሰብ ጋር ድንገት መጥቶ ሊያሰናበታቸው የእኔ ቤተሰቦች መጀመሪያ መጥተው ነበር። ኒጋ ዱ አድርገው ነው የሄዱት፣ ያኔ በደንብ ስላልጨረስን መጣን ድጋሚ። እች ጋ ደግሞ አብሱ ጓደኞቿን እያሰናበተች ነው። እዚ ጋ በጣም ነበር የከፋኝ። ከተከራየውበት ግቢ ስትለያይ እውነት እያለቀስኩኝ ቪዲዮ እንደውም በጣም የሚሰነባበቱበት ቦታ እያለቀስኩ ስለነበር ትዝም አላለኝም። በኋላ እንትን ስል ሳስታውስ ለምን ማስታወሻ አልዛቸው ብዬ ነው። ልብስ ደግሞ ላለብሳት አዘጋጅቼ ታቆሽሸዋለች ብዬ እንደዚህ፣ አዲስ አበባ ልኒ ስለሆነ ታቆሽሸዋለች ብዬ እንደዚህ ትቻት ነው። ሙቀት ነው በጣም እሷም ሪላክስ ታርግ ብዬ ነው። እና ሆዷን ማሟታል ዳይፐርም አላሰርኩላትም እንደዚህ ፈታ ትበል ብዬ ነው። እና ጓደኞቿን እንዲሁም ያከራዩ ልጅ እንትን እያለች እያሰናበተች ትገኛለች። እዚህ ጋር በጣም ሁሉም ነው ያለቀሰው። እግዚአብሔርን ነው ምላችሁ ግን ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። እንደዚህ አሰናብታ ጨርሳ ይዣት መጣሁኝ ማለት ነው። እዚች ጋ ደሞ እቃሁን አስተካክለን የሴፍን እቃ አው እኛም እንዲህ ነው የምንሄደው። ወይኔ አራት ሺ ብር ልብሴ እየገቡብኝ ነው። ጻወራ ማለት ነው ሁሉም ነገር እንዳላሰብኩት ሆኖብኛል። ብቻ በአጠቃላይ በጸሎታችሁ አስቡኝ። ልጄ ያው እየበላች ነው። ዝጅ ጋር ጓደኛ አለ። ዕቃ ተስተካክለዋል። አሁን አዲስ አበባ ገብተናል። አዲስ አበባ ገብተን ወደ አዲስ አበባ ገብተን አድረን ነው ማታ መጣን ማለት ነውና፣ አሁን እንግዲህ ወይኔ ይሄ ትርፍ ሆነ ነው እ ሴፍ ሴፍ የእኔ ነገር ታውቃለህ። ትናንት ቀን እኔ እኮ ቡታጅራ አንቺ ነሽ እኮ ትዝናናለሽ ብለው የወሰዱሽ። ሴፍ እኮ የወሰደኝ ለሸከማ ነው። ማን ትዝናናለህ እያልኩ ይሄን ቦርሳ አንሳ ነው፣ ይሄን ካርቶን አንሳ ነው፣ ይሄን ቡፌ አንሳ ነው